አቤት ሄሎ፣ እንዴት አመሽ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን አለው። ዛሬ ስለ ህልም ነበር የምናወራው ነው። እሺ። እና አብዛኛው ጊዜ እኔ በህልሜ ማለት ነው የሆኑ እርኩሷን መናፍስት ይመጡብኝና ሁሌ ማለት ነው በስላሴ ስም በቅዱስ ገብርኤል ስም በቅዱስ ሚካኤል ስም እያልኩኝ ጸበል ስረጭ አጠገቤ ደርሶ ማለት ጸበል ስረጭ ነው ማየው ብዙ ጊዜ በተደጋጋሚ። ስለዚህ በጣም ይሄ እኮ ግልጽ ነው። ምንም እኮ ፍቺ የሚያስፈልገው ነገር አይደለም። በጣም ግልጽ የሆነ ነገር ነው። በነገራችን ላይ የመጀመሪያ ጊዜ ክርስትና የጀመርንበት ወይ ማለቴ ጾም፣ ጸሎት፣ ስግደት የሚባለውን የክርስትና ህይወት ማለቴ ነው ከኦርቶዶክስ ከመሆን ቀጥሎ መንፈሳዊ ህይወት የሚባለውን ህይወት ስንጀምር መጀመሪያዎቹ ጊዜ የምናያቸው ህልሞች ቅዠት ነው። ይሄ ገደላ ገደል መሮጥ፣ መባረር፣ መሳደድ፣ መጨናነቅ፣ ውሻ ሲያሳድረን ሲጮሁብን ምና ማየት ነው። ከዛ ቀጥሎ ግን ምን ይሆናል? አሁን እንደምትየው መንፈሶቹን እያየሻቸው በጸበል ስትረጫቸውና ስትገስጫቸው፣ ከዛ መልአክ ማየት፣ ቅዱሳንን ማናገር፣ ከዛ ቀጥሎ ደግሞ መጪውን ጊዜ እንዴት መሄድ እንዳለብሽ ጥቆማ ይሰጡሻል ይነግሩሻልና ይሄ በጣም ትልቅ መገለጥ ነው፣ ደስ ይላል። እንደ ራእይ መገለጥ ባይባልም እንዳንቺ ግን እንዳለሽበት ግን አንድ ደረጃ ከፍ ማለትን ስለሆነ መጠንከር አለብሽ ብዬ ነው የማስበው። ስግደት ታበዣለሽ? አላበዛም ብዙ አላበዛም። ግን ጸበል መጠመቅ ጀምሬ እንደዛ ማለት ጠመቅ ነበር። ግን እንደዛ እየተጠመቅኩኝም ስቲል እንደዛ አይነት በተደጋጋሚ መጠን ስትጠመቂ ግንባርሽን ጸበል አስመች። አይምሮሽ ውስጥ ይሄን ነገር ካየሹ በህልምሽ የምታየው እነዚህ መናፍስቶች ግንባርሽን ጸበል መጠመቅ አለብሽ። ውሃ ትፈሪያለሽ እንዴ? ውሃ ትፈሪያለሽ እንዴ? ለዚህ በመጸበል በመጠመቅ ነው የምትድኚው ማለት ነው። ጸበሉን በህልምሽ የሚያስ ተጠመቂ እያለሽ ነው። ኦኬ። አይ ውሃ በጣም በጣም ጸበል ስጠመቅም በጣም ፈርቼ በቃ፣ ከነካኝ በደንብ እንትን ካልኩኝ በኋላ ነው ትንሽ እንትን መሆነው እንጂ በጣም በጣም እፈራለሁ። ስለዚህ ገላሽ ልትታጠቢ ስትይ ሽንት ምናምን ይመጣል ማለት ነው፣ ፍርሃት አይ በሙቁ ሆኖም በፍርሃት ነው የምታጠበው፣ ቁ ቀዝቃዛ እና ምን ታደርጊያለሽ? እንደምንም ብለሽ እጅሽንም ታስረሽን ቢሆን ግንባርሽን ጸበል አስመች። ፊት ለፊት መንፈሱን ታገኘዋለሽ። በቃ ፍልሚያው የሚጀምረው የዛን ሰዓት ነው የምትድኚው። እሺ ሌላ ደግሞ አንድ እንትን አንድ ልጨምር በህልሜ ያየሁት ማለት ነው። የመምህር ግርማ በዚህ ጊዜ እንትን አንድ ቀን እንትን ብለ ነበር። በቅርቡ አገልግሎቱ ይጀምራሉ ምናምን ብለ ነበር በዩቲውብ ላይ ማለት ነው። አይ ያሁኑ ያሁኑ ተቋርጧል። ነበር የሆነ ፕሮግራም ላይ ሂዱና ከዚያ ያኔ በቃ እስኪ መቤቴ ፍቀጅልኝ፣ በቃ መሄድ ከሆነ በህልሜ ያሳይኝ ምናምን ብዬ አልፏል ያን የመጀመሪያ እሑድ አልፎ በሌላው ቀን ግንባድ የምናየው ወደ እሳቸው የሚያጠምቁበት እኔና ጓደኛዬ ሄድን። ስንሄድ ግን መአት ሰው ተሰብስቧል። የቤተክርስቲያኑ አጥር ደግሞ ከአጥሩ እላይ ማለት ነው የሆነ ጠንቋይ ተንጠልጥሏል። እዛ ቁጭ ብሎ ሊያዩ ሰው እያየ ማለት ነው። ሰዎቹ እኛ ነው ያይናል። አዎ ከዚያ አንድ እግሩ አንድ እግሩ ደግሞ የእባብ ነው። እኔ በጣም ፈራው ሳየው፣ በጣም ፈራውና እቺ ጓደኛ እንትን ይዤ በጣም ተጨናነኩኝ። ከዚያ ምናርኩኝ። በጣም ሰው አለ፣ ግፊያ አለ። ከሱ እይታ ለመውጣት ብዬ ወጥቼ ወደ ሌላ የሆነ አጥር አለ እንደገና ወጥቼ ወደ ሌላ ቦታ ቀየርኩኝ። ከዚያ ስቀይር መጣ፣ ወረደ ጠንቋዩ ጠንቋይ ወርዶ እንትን ለጓደኛዬ የሆነ እንትን እግሩ አንድ እግሩ እባብ ነበር እና ከእባቡ ተቆርጦ እሷ በላችው፣ ሲያበላት ከዚያ እኔ በጣም ደንግጬ ወጣው፣ እና ወጥቼ ከቤተክርስቲያን በሌላ መንገድ ሲሄድ ደግሞ እብድ እብዶች ነበሩ፣ የሆነ እብድ ነበር እና የያዝኩት የመጥምቀ ዮሐንስ ጸበድ ነበር በሀይላንድ ይዤ ሲሄድ ከዚያ ልመለስ አልኩኝና በቃ አይ ስመለስ ካየኝማ በጣም ይጎዳኛል። ከኋላ ከኋላዬ ነው የሚሮጠው ብዬ ቀጥ ኮስተር ብዬ በቃ ልክ ሌላ ሰው እኮ ምንም ኮስተር ብሎ እያለፈ ነው። እና ኮስተር ብሎ ሲያልፍ እኔም እንደዛ ብዬ ሳልፍ አስራ ሁለት አስራ ሁለት አይ እሷማ ተው አስራ ሁለት ናት አስራ ሁለት ብሎ ጸጣልኝ። እኔም አለፍኩኝ። ከዚያ እንደገና ስመለስ በዛ መንገድ ደግሞ ስመለስ ያ እብዱ ሙቶ እንደገና ያ ያ የዛኛው ጠንቋይ እግሩ መጥቶ ፖሊሶች ሲጫወቱበት እግሩ ተቆርጦ ማለት ነው። እሱ ሙቶ ጠንቋይ ሆኖ ሙቶ እንትኑ ሲጫወትበት እግሩ እንደ ኳስ ሲጫወቱበት አየውና ስነሳ የሆነ የእውነት ነው የመሰለኝ በቃ የሆነ በጣም ተንቀጥቅጬ ትምህርት በቃ ተነስቼ ከእንቅልፌ ተነስቼ የመምህርን ትምህርት ስታዳምጪ እዛ ልሂድ አልሂድ እያልሽ ትጠራጠሪ ነበረ። እዛ ብሄድ ምም ሆና ነ አይደለም እንትን እንጂ በጣም መሄድ ፈልጊ። ያኔ እባክሽ በቃ ፍቀጂልኝ እንዲሄድ ቦታውም ደግሞ አላወቅኩትም እና ከዚያ ይ በቃ መሄድ ከሆነ በህልሜ ያሳይኝ እባክሽ። ጸልዬ ነበረ የተኛሁት። እሷ ታውቀዋለች ጓደኛ። ከዚያ እንደዚህ ጓደኛ አለች። ታውቀዋለች ወይ ተቆም እሷ ጭራሽ ሌላ ነው እምነቷ። አሁን ወደ እንትኑ እንምጣና ወደ ቁም ነገሩ እንምጣና እዛ እንዳትሄጂ ነው መንፈሱ መጀመሪያ ሲከላከል የነበረው። ግን አብሮች ተከትሎች መቶ ነበረ። አንቺ አሸንፈሹ ሄድሽ። እንግዲህ የህልሙን ነው የምነግርሽ። አሸንፈሹ ሄድሽና ጠንቋዩ ኦልሬዲ እዛ ተይዟል፣ ታስሯል ማለት ነው። ዛፉ ላይ ተንጠልጥሎ ከሰዎች ወጥቶ ዛፍ ላይ ይንጠለጠላል። ቢለው ነገር የአቡነ ተክለ ሃይማኖት ገድል ላይም አለ አቡነ ተክለ ሃይማኖት ጸበል በሚያጠምቁበት ሰዓት ከሰውየው ላይ ወጥቶ ዛፍ ላይ የተደበቀ ይላል እና ሰውየው ተፈወሰ። ከዛ ወደ ቤቱ ሲሄድ እንደገና ከዛፍ ወርዶ ደግሞ እንደገና መልሶ ሰውየውን ያዘው እና ተክልዬን እንደዚህ እያደረገ አሰቃያቸው የሚል ባለፈውም፣ በተደጋጋሚ እናገራለሁ ይህን ነገር እና መጨረሻ ላይ ግን ያዙት እና፣ ይሄ መንፈስ አንቺ ላይ ያለው መንፈስ እንዳይቃጠልና እንዳይያዝ ቡዳ አይነ ጥላ ሲባል አቤት ብሎ ላለመጮህ ቀድሞ ካንቺ ወጥቶ ዙሪያውን አካባቢውን ሲቃኝ ነበረ። አንድ እግሩ እባብ፣ አንድ እግሩ ደግሞ የሰው እግር የሆነው ደግሞ አቅጣጫሽን፣ ለማስቀየር መንገድሽን ለማስቀየር ማሳያ ነውና እባቡ የቤተሰብ ዛር ነው። አንደኛው ደግሞ በአንደኛው በኩል ያለው ደግሞ ከተወለድሽ በኋላ የመጣብሽ መንፈስ መሆን ማሳያ ነውና ግን ከህዝቡ ወጥተሽ ደግሞ ለብቻሽ በምትሆኝበት ሰዓት ከዛፉ ወርዶ ጓደኛሽ ሊቻር አብራሽ የነበረችው እሷ ደግሞ አንድ እግሩን ያበላታል ያልሽው ይሄ እግርን መብላት ማለት እግር እንግዲህ መንገድ ተጓዥ ነው። ሌላ ሃይማኖት ማለት ነው፣ ሌላ አቅጣጫ፣ ሌላ መንገድ የሌላ እምነት ትምህርት ነው የምትማረው። ያ ባይምሯ ሄዳ እዛ እምነት ውስጥ የምትማረው ትምህርት የእባቡን ስጋ እንደመብላት ነው የሚቆጠረው። ለምን የአጋንንትን ምግብ የአጋንንትን ትምህርት የሚቀበሉ ይላል መጽሐፍ ቅዱስ ሲናገር፣ ይህ የአጋንንት ትምህርት ነው ይላል። ስለዚህ እንደ ምግብ ነው የሚቆጠረው። ስለዚህ እህትሽ ማ ጓደኛሽ ያንን የአጋንንቱን አንደኛውን እግሩን መብላቷ ሌላ አቅጣጫ ሌላ መንገድ፣ የእሷ መንገድ በፍጹም ከአንቺ ጋር የሚሄድ አይደለም። የአንቺ የራስሽ ራሱ በተሳሳተ መንገድ ነበር ይሄድ ገባሽ። ግን ብትሄጅም፣ በዛ በኩል ብትሄጅም ግን ቅዱስ ሚካኤል እየጠበቀሽ እንደሆነ ማሳያው አስራ ሁለቱ አስራ ሁለቱ ያለው እብዱ ራሱ ቅዱስ ሚካኤል ጠባቂሽ እንደሆነ ማሳያ ነው። እና ይሄ ነው እንዳትሄጂ እንዳትፈወሺ ያለው መፈስ መጨረሻ ላይ ፖሊሶቹ በእግሩ በጠንቋዩ እግር ሲጫወትበት ያየሹ ደግሞ ፖሊሱ የተባሉት ደግሞ መላእክቶች ናቸው። ጊዜ መላእክት በፖሊስ ነው የሚመሰሉት፣ አሁን ባለንበት ዘመን። በድሮ በወታደር ይመሰላሉ፣ ወታደር ተመስለውም ይገለጡ ነበረና ፖሊሶች የተባሉት ይሄ የጠንቋዩን እግር ማለት ይሄ አሁን እኛ የምናጋልጠው መንገድ ማለት ነው። እኔ አሁን በአደባባይ ያደ ያወጣሁት ይኸው እያጋለጥኳቸው አይደለም ያ ማለት ያ ማለት ነው ፖሊሶቹ ሲጫወቱበት ያየ ሾ፣ ይኸው በአደባባይ ሚስጥሩን ዘከዘክንበት። ምንም በቃ አዲስ ነገር የለም። ሲፈራ ስንት ዘመን ሙሉ ሲፈሩት የነበረ ጠንቋይ ደብተራ ሲፈራ የነበረ ይኸው በአደባባይ አሰጣንለት አወጣ ነው። መጽሐፍ ቅዱስም ይናገራል፣ በመጨረሻው ዘመን ወደ ግልጥ የማይመጣ የተሰወረ የማይታይ የተከደነ ነገር የለም፣ ሁሉ ነገር ወደ ግልጥ ይመጣል ነው የሚለው ማቴዎስ ወንጌል ስለዚህ ያ በአደባባይ እግሩን ሲጫወቱበት ያየሽው እንደዚህ መምህርም እያሰሩ ወደ ሲወል የሚሸኙት እኛም እዚህ በአደባባይ ስራውን የምናጋልጠው ሆኖ በቃ ተራ ነገር ሆነ ማለት ነው። ይህን የፈራሹ። አሁን አሁን ያልከው ነገር ትክክል ነው። ምክንያቱ ያ እንትን ያልከኝም አሁን አስታወስኩኝ። ጓደኛ ይሁን እንትን ነበረች መጀመሪያ ኮተሊክ ናት። በባትና እናቷ ሃይማኖቷ ኮተሊክ አሁን አግብታለች በኋላ ግን ጴንጤ ነው ፕሮቴስታንት ነው። አሁን ወደ ፕሮቴስታንት እንትን እየመጣች ነው። ሁሌ እሱ ያነባል መጽሐፍ ቅዱስ ምናምን ሁሌ ስለሚነግራት የእሱን መስመር ነው የያዘችው። መጀመሪያም አንቺ ከጉባኤው ወጥተሽ ወደ ጥግ ስትይ እሷ ማብራሽ መታለች አለ አልመጣችም። ጥግ ላይ ሆና ያየሻት መጀመሪያ እኔ አዎ፣ ሁለታችን ነበርና እኔ ፈርቼ ሸሸው እኮ እሷ የት ነበረች መጀመሪያ? ከዚያ ከኔ ጋር ገብተን አብረን ነው የገባነው። አብራሽ ገብታ ከዛ ስትሸሽ ደግሞ አብራሽ ሸሸች ነው አይደለ? አልሸሸችም እሷ እንትን ነው። አይ ብዙ አሁን እሷ እኔ እኔ በጣም ፈርቻለሁ። እሷ ግን አልፈራችምና ጸጥ አለች። ለእሷ ነው ጥግ ሄድኩኝ። ስት ነበረች መጀመሪያ ነው የእኔ አባባል። እዛው እዛው ቤተክርስቲያን። ስለዚህ የእባቡን የአንድ እግሩን አበላት ስቲ ከአንቺ ጋር ጥግ ላይ ሆና ነው አይደለም አንድ ቤተክርስቲያን ላይ ነበርና ሲመጣ ሲወርድ እሱ እኔ ሸሽቼ ወደ ሌላ ሄድኩኝ ወደ ሌላ ቤተክርስቲያን እዛው ግቢ ሆኖ ግን እንትን ቦታ ቀየርኩኝ እሷ ግን እዛው ቀረች ስለዚህ ክህደቱን ለሱ እይታ በሱ እይታ ውስጥ ነበርን መጀመሪያ መጀመሪያም ወደዛ ወደ በደንብ አልቀረባችሁም እዛው አካባቢው ላይ ነበራችሁ ማለት ነው እሱ አካባቢ ላይ ሄሎ፣ ሄሎ፣ ሄሎ። እሱ አካባቢ ላይ ነበራችሁ አይደል? ሄሎ፣ አይሰማም። እሱ ያለበት አካባቢ ላይ ነበር። አዎ፣ እዛው ልክ ቤተክርስቲያኑ ግብት እንዳል ፊት ለፊት ነበር። እሱ ለማለት ፈልጌ መሰለሽ። መጀመሪያም እምነቷ ሌላ ከነበረና አሁን ደግሞ ተቀጥላ ደግሞ የዘንዶውን ወይም የእባቡን ስጋ ከበላች ከአንደኛው ዘንዶ ወደ አንደኛው ዘንዶ ተሻገረች ማለት ነው። እንግዲህ ከአንደኛው እምነት ወደ አንደኛው እምነት ዞሮ ዞሮ በመጨረሻው ዘመን የቫቲካን እኔ ይቅርታ ጉሊኝ በዚህ አጋጣሚ ካቶሊክ የሆናችሁ እየሰማችሁኝም ከሆነ እንዳትቀየሙኝ፣ ቅር እንዳይላችሁ በምናገረው ነገር። አሁን የሰይጣን ማህበረተኞችንም ሆነ የጣሊያን ውስጥ ያለውን የድራግ የተለያዩ የሀሺሽ ንግዶችን በሙሉ የምታጧጥፈው የቫቲካን ውስጥ ያለው ተከባዱ አካሄድ ነው። ሚስጥራዊ የሆነ ቡድን በጣም ከባድ ቡድን አለና በዓለም ላይ ያለው ትልቁን ዘንዶ የሚያንቀሳቅሱት አብዛኞቹ ፊልምም ራሱ ሲሰራ አብዛኛውን ነገር የሚደረገው በካቶሊክ እምነት ውስጥ ነው። በመጨረሻው ዘመንም መንፈሱ ከዚህኛው ከካቶሊክ እምነት ነው ወደ አይሁዲ እምነት ቀይሮ ሐሳዊ መሲህን ግልብጥ አድርጎ ዓለምን ሊገዛ የሚሞክረው። ኦርቶዶክስን ለማጥፋት የሚሞክሩትም ለዚህ ነው። በዓለም ላይ አምሳ ሚሊየን ምናምን የሆኑ አማኞች ያሉባት ኦርቶዶክስ ኢትዮጵያ ብቻ ነች። ሌላው በሙሉ ከ10 አይበልጥም። ግብፅም ብትሆን፣ ህንድም ብትሆን፣ አርመንም ሁሉም ከዘጠኝና ከአስር ሚሊየን በታች ናቸው ሁሉም። የኢትዮጵያ ግን 50 ሚሊየን ኦርቶዶክስ ነው። ይህ የሚያሳየው ምን ያህል በጣም ብዙ ኦርቶዶክስ እንዳለ ነው። ምንድነው ለማለት የፈለግኩት አብዛኞቹ የዓለማችን ክርስትና እምነት እናምናለን ብለው የሚሉት የካቶሊክ ናቸው፣ በተለይ አውሮፓ ውስጥ እና ይሄንን ገልብጠው ወደ ፕሮቴስታንትና ወደ ሌላ እምነት ውስጥ እየገለበጠም ያለው ደግሞ የሰይጣን ማኅበርተኞች ስራ ነው። ይሄ ደግሞ በረአ ዮሐንስ ምዕራፍ 13 ላይ አውሬው፣ ዘንዶ፣ እባቡ፣ ቀዩ እባብ ይለዋል ይጠረዋል እና ክደትም እንደሆነ ይናገረዋል። በሌላ ትምህርት ላይ በሰፊው መጣበታለሁና ከዚህ ጋር በተያያዘ አንቺ ተገንጠለሽ ለብቻሽ መሄድሽ ራሱ በጣም ትልቅ ነገር ነው። ትንቢተ ዳንኤል ምዕራፍ 12 ላይ በመጨረሻው ዘመን ስለ ሰው ልጆች የሚቆመው ቅዱስ ሚካኤል ይነሳል ብሎ የተናገረው አስራ ሁለት ብሎ እብዱ በጠገብሽ ያለፈውም ለዚህ ነው፣ ጥበቃው በእሱ ስር ስላለሽ ነው። ከዘንዶም ምትተርፊ ከእባቡ ምትተርፊ በዛ ከክህደቷ ማለት ነው ክህደቷ ትተርያዝኩት ጸበል ግን በሱ ሳልፍ ግን ጸበል ነበርና። ምንድ ነው አስራ ሁለት የሚለው በስማ፣ ምንድነው ነው አስራ ሁለት ዬ የመጥሙቅ ዮሐንስ ነው። እንትን ጸበል ነው የያዝኩት ዮሐንስ። ግን ጠባቂ መላክሽ ደግሞ ጠባቂ መላክሽ ደግሞ ቅዱስ ሚካኤል መሆኑን ለማሳየት ነው። እሺ፣ እንትን ግን አንድ ሌላ ጥያቄ ሪሌት አያደርግም ግን፣ ጸበል ጠጥቶ መጠመቅ ይቻላል ማለት ምን ማለት ነው? ምን ማለት ነው? ጸበል ጠጥቶ መጀመሪያ ጸበል አሁን እኔ ጸበል ከጠጣሁ መጠመቅ፣ መጀመሪያ መጠመቅ ነው፣ ከዛ በኋላ መጠጣት አይሻልም? አዎ። ግን እንትን ነው በጣዋቱ ተነስቼ እንትን ስጠጣ ጸበል ስጠጣ ማለት ወደ ጸበል ቦታ እቤት ሆኜ ስጠጣ ጸበል ጥሩ ምልክት አሳየኝ። መጥፎ ነገር ሆኖ እኮ ሳይሆን ስርዓቱን ለመጠበቅ በባህደ ውድሽ ሄደች ተጠምቀሽ መምጣት ነው። ምግብ ተበልቶ ለማታ መጠመቅ መሄዱ ትንሽ ቀር ይላል። ግን በባህደ ውድ ሄዶ መጠመቁ አንድ ስርዓት ነው። ሁለተኛ ነገር ደግሞ አካሄዱን ስትከታይ ደግሞ መንፈስ ቅዱስም ያገዝሻል። ግን ያን ያክል በጣም የሚያስጨንቅሽ ነገር ካለ ከቤቱ ጸበል ጠጥታሽ ስትወጪ መንፈሱ አብሮች ተከትሎች እንዲሄድና ቤት እንዳይቀር ለማድረግ የተጠቀምሽ መንገድ ከሆነ አድርጊው አልልሽም። ግን እቤት ሰግደሽ ጸልሽ ደግሞ ወጥተሽ ሞክሪው። እና ይ አንድ ቀን እንደዛ ሰግጂ ቤት ይዘሽ አትሄጂ፣ ከዛ ተጠምቀሽ፣ ከዛ መጠጣት ነው። ከሌለ የሚጠጣ ከሌለ ማለት ነው። እሺ ይህንን ህልም ባየውት በዛ ሳምንት ግን የምር ስመለስ፣ ተጠምቄ ስመለስ፣ የሆነች እብድ ነገር ናት ሴትዮዋ። እና ስሚ እኛ እንዳንመስልሽ። እሺ ሀያ ስድስትና አስራ ሁለቱ ነው ሀያ ስድስትና አስራ ሁለቱ እኛ አይደለንም ሀያ ስድስትና አስራ ሁለቱ አለችኝ ሴትዋና ምንድነው የምታወራው ብዬ አይ እሷ እኮ እንትን እብድ ናት ብለው ሲነግሩኝ ኦኬ እንደዛ ነው እንዴ ብዬ ዝም ብዬ ሄድኩኝ ማለት በአንቺ ህይወት ላይ ትልቁን ስራ እየሰራ ያሉት አቡነ ሀብተ ማርያም እና ቅዱስ ሚካኤል እንደሆኑ ነው የሚያሳየው መልካ አቡነ ሀብተ ማርያም መልካ ቅዱስ ሚካኤልን ጸሎት አርጊ ትልቅ ጥቆማ ነው ይሄ እሺ እሺ